ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። የአገሬው ልጆች እንዴት ናችሁ? ውድና ፈቅዳችሁ የምትከታተሉ ዩቱብ ተከታታዮች፣ ዛሬ ደመቁዋን እንዲው ፍለጋ ነው የመጣሁት። እንዳልኳችሁ ያቸው ደመቁ በዚህ በእንትን በሚባለው ቲክቶክ ነው ይቶ በሚባለው በሱ እንዲው ብቅ ብላ ከብዋ ሌላ ሴት አፈቀረ የከንፈር ወዲያ ጃዘ ወዲያ ሌላ ሀገር ሂዶ ብላ ሰውዬ ስላጠፋችሁ ለእሷ ለሷ መልስ ስለመስጠት ነው ወደዚህ ብቅ ያልኩት። ወገኖች አድረሱልኝ እባካችሁ፣ ሳታደርሱ እንዳትቀሩ። እኔ ከቤ ካለሷ የምወደውም የማፈቅረውም ሴት የለም። እውነት ለመናገር እሷ ስም ማጥቆርና ማጠልሸት ነው ያዘችው። እንደነገርኳቸው እኔ ተሷውጭ ወደ የትም ትንሽ እንዲያው ከአገር ወጣ ብዬ ሰርቼ እንዲያው ለትዳራችንም ለኑሯችንም ስል ነው የሄድኩት፣ ነበረ እንዲያው በዚህ በሚኬደው በማንት ሴው ሲሄድ እንደው ሁሉም ሰው ተው ከብዋ ይሄ ነገር እንዲያው ይሄ ነገር እንዲያው ለአሳ አራት እሆናለሁ። ሰው እየሞተ ነው፣ የአገሬው እንዳለ ህዝብ እያለቀ ነው ሲሉኝ እንደው ተሄድኩበት ተጀመርኩት መንገድ ተመለስኩኝ። እንደው ደመቅዋም ይሄን አታውቅም፣ እና እኔም ወደ እዛ ወደ አዲስ አበባ የሚባል ሀገር ወደ ዘበኝነት ተቀጥሬ ዘበኛ ሆኘ እዛው እየሰራሁ ነበርና እሷም ይሄንን ጉዴን አታውቅም። እኔም ተዛ አገር መመለሴን እሷ ወደ አሜሪካ ሄድያለሁ እያለች ስም ታጠፋለች። ከብዋ አይወደኝም፣ ሌላ ሴት ወዶ ነው እንደዚህ ገለመሌ እያለች ስታወራ ሰማትና፣ በዚህ በማይነት ሲየው ብቅ ብላ ያየኋት ደግሞ እንዴት አምሮባታል መሰላችሁ ወገኖቼ? በጣም ነው ያማረባት። ኧረ ደመቁዬ ድሮም የሴቶች በላይ ናት። አሁን ደግሞ እንደው እንዴት አምሮባታል እባካችሁ! እንዴት ነው ያማረባት! እኔ የምነግራችሁ ነገር ቢኖር በደመቁ ሌላ ሰው የሚተካ ደመቁን የሚያክልብኝ ሰው የለም። ደመቁ ብዬሽ እንደው እንዲው ተሰማሽኝ፣ እንዲው እኔ ሳረቸ ለኑሯችን ለተዳራችን እንዲሁ ተግብርና ወተን እንዲሁ ከተማ እንኖራለን በሚል ነበረ። ይሄንን በዚህ በማነት ሲው መሄድ የፈለኩት ግን ታው ሰው እያለቀ ነው፣ መርከቢቱ ምየ ተገለበጠች ህዝቡ እያለቀ ነው ሲሉኝ እኔ ወንድማችሁ እዛው ዘአገሪ ላይ ከዚህ ከተማው አዲስ አበባ ዘበኝነት ተቀጥሬ ይኸው የነ ጋሽም ቤት እየጠበቅኩ እንዲው ጠብቃለሁ። ጋሽ ወይም ያሉት ወደዚህ ወደ ማነት ስየው ሀገር ነው፣ ወደ አሜሪካ ነው። እሱን ሰምታ ነ ኔ ደሞ እንደምነግራችሁ ይችን ወሬ ሹክ ብለዋታል። አሜሪካ የሚለውን ከብው አሜሪካ ጥሎኝ ሄዴ ብላ ስም ታጠፋለች። እኔ ያለ እሷ መኖር አልችልም። ሴቱ እንዲው እንዲህ እንዲህ ወደዚህ ወደዛ ቢል ደመቁን እንዲ እንደደመቁ አይታየኝም ብላችሁ አታምኑም እንዲያው ወገኖች እኔ ደመቁን በጣም ነው የምወዳት የልጅነት የከንፈር ወዳጄ አብሮ አደጌ ከብት ስናግር ጀምሮ ልጅ እያለን ጀምሮ ነው ጓደኝነታችን እኔ እንደደመቁ እንዲያው እኔ ላይ የሚንጎባለልም ሴት አልታየኝም አይታየኝም የምሄድ ከተማ ሴት ምኑ ይወደዳል እንዲያው ሁለ ነገሩ ውጭ ላይ ነው እንዲው በውጭ አልቃል እን የገጠር ሰው እኮ ተወንድስተ ሴቱ ሸፈን ፈን ብሎ እንዲው እንዲው ምን መቼ ባየውት። አረ እንዲው መቼ ነው እንዲው እንዲው ገላውን አከላቱን የማየው ብለህ ትሳሳለታለህ። ይሄ ከተማ ሰው ውጭ ውጭ ነው ሁሉ ነገሩ እንዲው ሁሉ ነገሩ እንዲው አፍረ ተገለዋ ብቻ ይልኝ እንዴ የምትሸፈኑ አረ ባተሰቀረው እንዲው አፍረተገላይቱ ብቻ እኮ ናት እንዲው ወገኖች የምትሸፈነው እንጂ ያለበለዚያ እንዲያው ሁሉ ነገር ውጭ ነው። እኔ እንደዚህ አይነት እንደዚህ አይነት ሴቶች ታዲያኔ ከብዬ ምን ሁን ብዬ ነው እንዲው በደመቁ መቀይራቸው እንዲው ደመቁ የኔን የሚያክል እንዲው ሰው አለ ብላችሁ ታስባላችሁ? እኔ እንዲው እዚህ ዘበኝነቱን የነጋሽ ይወል ቤት እንዲው አደራ ሰጥተውኝ እንዲው ስለሄዱ ወደዛች ወደዛኛው በሀገር እነሱ እስኪመጡ ብዬ ነው እንጂ እነጋሽዋ ሲመጡ ለደመቁም እንደው የምታበርዬ ቀሚስ እን እንደው አሰፍችላት እንደው ለእናቴም ለአባቴም ቡና ይቱን ግዝታ አድርጌ እንደው ለቤተሰቦችም አንዳንድ ነገር የሚዤ እንደው በሰራኋት እንደገና ደግሞ መቀነቷን፣ ኩታዋን፣ ጥላዋን ገዝቼ ለደመቁዋ እሷንም ደስ እንዲላት በሰራሁት ብርዬ ወዲያ ሀገሬ ነው እንጂ እኔ የተደመቁ ሌላ እንዲያው ምንም ቢሆን አይታየኝም። እንዲያው ሰው ሰው መስሎ አይታየኝ ምን ይሄ ከተማ ሰው ምናቸው ይታያል። ሁሉ ነገራቸው እኮ እንዲያው ውጭ ነው። እንዲያው አካላቸው ያች እብረ ተገላቸው ብቻ እኮ ናት። እንዲያው እንዲያው ተደብቀች ሆዮ ጉድ እኔም እንዲያው እንዲያው በር ስከፍታ አይደለም እነዚህን ነጋሽ በሚመጡ ሰዎች እንዲያው ክፍት ሳረክ እንዲያችም እንዲያው ዝም ብላ አቄጧን ጥላ ነው የምትሄደው ይሄ እኛ እኮ ሀገራችን እንዲያው ጉፍታ ጣል ተደርጎ ወንዱም እንዲያው ካሊሙን እንዲያው ይዝ ለብሶ ነው። እኛ ሀገራችን የኖር ነው። ገባች ወዶች ዬ እና እንዴት ነው? እኔ በደመቁም ቀይራል ደመቁ የእኔ ደመቁ እኮ ኩታ የለበሰች እንዲሆነ ቀሚሷን የለበሰኝ መቀነቷን የታጠቀች እንዲሁ የሴቶች በላይ ወይዘሮ እኮ ናት። እንዲሁ ወዲዎች እንደ ወገኖች ደመቁን የሚያክል ሴት አላየሁምም አላየሁም። እኔ እንዲው ምንም እንዲው እዚህ እንዲ የከተማ ሴት እንዲ አይገቡልኝም። እኔ እንዲው እንዲ እንዲ እኛ ጋር እኮ እንዲው ቆነጃጅቶቹ ወይዘሮቹ ሹርቢያቸውን ተሰርተው እንዲው ነጠላቸውን ጣል አርገው እንዲው ለያቸው ሊያቸው እኮ ነው የሚሉ። እኔ ታዲያ ምናቸው ይታያል? እንዲያው ብላችሁ ነው እኔ ከበዴ እንዲው ደመቅዬ ሰሜን እንዲያው ያጠፋችሁ በምን ብላ ነው እንዲያው ምን አስባ ነው እን እኔ እንዲው አሜሪካ የሄዱ ሰዎች ቤት ዘበኛ ሆነ ቢሏት አሜሪካ ሄዴ ብላ ወደዚህ ወዲ አሜሪካ፣ እኔ በየትኛው አቅሜ ነው ወደዛ የምሄደው እንደው ነጋሸ እንኳን ቢወስዱኝ እንደው ብላ አስባ እንዲሆን እንጂ እኔ እንደው በየት ብዬ ነው እኔ የምሄደው ብላ ነው ደመቁ ያሰበችው። እንዴትስ እንዲያሰበችው አላቅም። ግን እኔ እንደው ወዲ አገሬ ወዲ ወንዜ፣ እዛው የአባቴን መሬት እያረስኩ ብኖር ይሻለኛል እንጂ እንዲያው ከተማው እንዲያው ይችኑ አዲራያን እንዲዎችን አደራ ብለው የሄዱትን ይችን ብዬ ጠብቅ ያሉኝን እንዲያው እሷን ብዬ ነው እንጂ እንዲያው አደራ እንዲያው ኖር ነው የተሰጠውትን አደራ ለጋሼ ሳላስረክብና ለትዬ ብዬ ነው እንጂ እኔ እንዲያው ከተማው አልተስማማኝም። እዚህ እራሱ እነዚህ እንዲያው እንዲያው ለቤቱ እንዲያገለግሉ የተቀጠሩት ራሱ እንዲያው ከፈትፈት ብለው በአጠገብ ሽው ሽው ሲሉ ነው የሚወሩት። እንዲያው ምን እንደሚፈልጉ ራሱ አላውቀውም። እኔም እንዲያው ከበዴ ታዲያ አይታዩኝም። እኔ እን እኔ እንዲያው ሴት ልጅ ገለዋን ጣል እንዳድጋ በፊቴ እንዲህ ስትል ያበዴች ነው የሚመስለኝ እንጂ እንዲያው እውነት ለመናገር ፍቅር እንዲያው ጭራሽ አይመጣም። እንዲየመቁ እናስካሉ እነ ብርጣሉ እኮ እንዲያው አገራቸው ላይ እንዲያው ሸጋ አይደሉ? እንዲያው ሸጋ ሸጋ እኮ ነች የአገር የልዩ፣ እንዲያው የወንዚ ልጆች ሸጋ ሹርቢያቸውን ያቸውን በቀጫጭኑ ተሰርተው እንዲው ነጠላቸውን ጣል አድርገው መቀነታቸውን ታጥቀው እንዲው ይሄንን እንዲው ዘንበልበልበልበል ልብሳቸውን ገላቸውን ሸፈን ፍን አድርገው እንዲሁ መቼ ባየኋት መቼ ባየኋት እኮ ነው የምንለው እኛ ጎረምሶቹ ታዲያ። ከካካከከብ እንዲው መቼ ነው የምናያት ከኋላ ከኋላቸው የምንሮጠው እንዲሁ እንደዚህ መቼ እሽኩሉ ያለባቸው ናቸው። እንዲህ እዚህ እንዲህ ከተማ ሰው ብላችሁ ታስባላችሁ። እና ባካችሁን እንዲ ወገኖች፣ እንዲ በዚህ በሚደረሰው ነገር አድርሱልኝ። ለደመቁ ይወድሻለሁ ያለ አንቺ ማንንም እንዲ አይኘው ትውር አትልብኝም ብላችሁ በዚህ በሚታየው ነገር አሳዩልኝ ወገኖች፣ አደራችሁን እንዲ ደመቅ ዋዬ አይቻት እዚህ ማነት ስየው ላይ እንዲሁ ክፍት ብሏት እንዲ የልብ የልቧን ስታወራ ነው ያዩዋትና፣ እንዲሁ ባካችሁ አድርሱልኝ ይበል የመቁ እኔ አለሁኝ። እኔ የቃሌን እንዲህ የጠበቅኩ ነው፣ ያለ አንቺ እንዲው ያለ አንቺ ማንም አይታየኝ። እንዲው እንዲህ የእኔ እሺ፣ እንዲሁ የእኔ ውድ ይበሉልኝ ባካችሁ። እንዲው እኮ ኧረ እዛው እንዲ አገሬ ላይ በክብሬ እንዲ የአባቴ መሬት ባር ሳይሻለኝም እንዲ እንዲሁ እንዲሁ የማይሆን እኮ ነገር ነው ባካችሁ። እንዲሁ ምንም እንዲሁ ይሉን ታም ይባላ ያቁም እንዲሁ የከተማ ሰዎች እንዲሁ ትልቋም እንዲሁ አሮጊቷም ወጣቷም እንዲሁ ቂጧን ቀልባ ነው የምትሄደው። ታዲያ እንዲሁ እኔ እንዲሁ ታክሲው ላይ እንዲሁ የሆነ ነገር አምጣ ብለው ላኩኝ እንዲሁ ተሽ የተሳፈርኩ እንዲሁ እኔ ፍር እንዲሁን እኔ እኔ እንዲው እንዲው የሀገሬ ሴቶች እንደዚህ ሆኖ አያውቁም። እንዲሁ እንዲሁ እናቴን የምታክል ሴትዮ እንዲሁ እዚህ ግልጥ ልጥ ብላ እንዲሁ አጠገቧ ስቀመጥ እንዲሁ ቅፍፍ የሰራ ከላቴን እኔ ከብዋ እኔ እንደዚህ አላውቅም። እንዲሁ እንዲሁ አገሬ የእኔ ሀገር እኮ እናቴ ክብር አለው። ትልቅ ሰው ክብር አለው። ትልቅ ሰው ወግ አለው እኛ ጋር እኛ እኮ እንዲው ትልቅ ሰው ተሸክሞ ሲመጣ ሸክሙን ተቀብለን እንደገና ደግሞ በአጠገባችን ድንጋይ ላይ ቁጭ ብለን ከሆነ ጋሼ ደህና አደሩ፣ ደህና አድረዋል ብለን ደህና አይስጥልን ብለን ነው የምናሳልፋቸው። እኛ እንዲው እንዲህ ነው ያደግ ነው። እውነት ለመናገር አስተዳደጋችን እንደዚህ ነው፣ ተቆንጥጠን ነው እና እባካችሁን እንዲሁ እንዲሁ እንዲሁ እዛው ሀገር ይሻለኛል። እንዲህ አልኳችሁ። ይችኑ እንዲሁ ይችኑ እንዲሁ ይችኑ አደራዬን እንዲሁ ላስረክብ ለጋሸ ብዬ ነው እንጂ እንዲሁ በቃ ይችን የሰራኋትን ብሬን እንዲሁ ጋሽጌ ሲመጡ እንዲ ምኒቱ፣ ምኒቱ ለደመቁ እንዲ መስታወት የቱ ነው ገዛላታለው። እንዲሁ ይችንም እንዲ የምታማምረውን ነገር ሁሉ ተስታርጌላት ነው መሄድየው። ከዛ እንዲሁ ሲሄድና ስሰጣት ያኔ እንዲ እንዲያው ውስጡ የከፋ ሁሉ ይስቃል፣ እንደም ይስቃቃሉ። ስለዚህ እባካችሁን በሉ እንግዲህ፣ ለሚቀጥለው ደግሞ ከደመቅዋጋ ሆነን ታርቀን ማለት ነው። ደመቁን አስደስቻት ደስ ብሏት፣ እንዲያው በዚህችው በምትመጣው ነገር እመጣላችኋለሁኝ እና ደህና ሁኑልኝ እንዲው ደህና አክረሙ እንዲው በሰላም እንዲው ለሰላም መገናኘት ያብቃን እላችኋለሁ እኔንም አገሬ በሰላም እንዲገባ ዱዐ አድርጉልኝ ዲመቅዋ እንዲገናኝ እንዲሁ በዱዐችሁ አትርሱኝ እንዲው አገሬ በሰላም እንዲገባ እነ ጋሼ ተመልሰው ቤታቸውን ተረክበውኝ እኔም እንዲው አደራዬን እንዲያልበላ ዱዐ አድርጉልኝ እና ዲመቅዋ እንዲሞ እንዲያገኛት እንዲው እንዲው አደራአሉ አርጉ ልኝ እሺ ወገኖቼ በሉ በሉ ደህና ሆኖ ሽ ደህናሁኑ በሚቀጥለው ደሞ ከደመቆዋጋ እንዲ ደመቆዋንዤ መጣት ለሁ እንዲሁ በዚህ ከተማውን እንዲ አስጎበኛትአለሁ እንዲችንም ምናምንሆን ነገር እንዲች በዚችንመጣና ታዩናአላችሁ በሉ ደና ሆኑ ልኝ ቻ ቻ ወገኖቼ ቻ ና